እንዴ፣ እዚህ ሐኪም ቤት እስከ መግባት ድረስ፣ በዛ ላይ ራስን እስከ መጉዳት ድረስ የሚያደርስ ነገር ነው እንዲህ? እኛ እኮ የዛን ቀኑ በቃ ይቅርታ ተባብለን ሰላም ፈጠረን፣ አለቀ በቃ። እኛም የራሳችንን ህይወት መኖር ነበረብን፣ የራሳችንን ስራ እየሰራን መኖር ሆነ ማለት ነው። ይሄ ነው የተፈጠረው እንጂ እና እኛ አንተን ውስጣችን ላይ ሆነ ነገር ይዘንብህ ምናምን አይደለም መቼም ማለት ነው። አንተ ግን የተረዳህበት መንገድ ይመስለኛል እኛ በጣም እንደበደልከን አይነት ስሜት ተሰምቶ ሊሆን ይችላል። ግን ደግሞ እኛ ትተንዋል ሁሉንም ነገር፣ ራስንም መጉዳት አይጠበቅብህም። ሰላም፣ ደህና ናችሁ? የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ከዛ በፊት ግን ሰው ሰላም ይላችኋል። ጭሪም ነው የሚባለው፣ ይሳቅ እባላለሁ። ዛሬ ብዙ መሳቅ ይደብራል። ማለቴ ጓደኛዬ ዳኒ ታሟል። ጓደኛችን ዳኒ ታሟል፣ ትንሽ ቀለል ያለ ህመም አሞታልና፣ ግን ዞሮ ዞሮ ህመም ያው መጥፎ አይደለም ታውቃላችሁ። ህመም ማለት እንግዲህ ፈጣሪ ሲወዳችሁ ነው። ሁላችንም እንደምናውቀው የሰራነው መጥፎ ነገር ወንጀል ምናምን ሲማርልን ነው እንግዲህ ህመም ፈጣሪ ለእኛ የሚሰጠን ማለት ነው። ሶ ዛሬ ተኝቷል። አው ልክ ነው። እንግዲህ ዛሬ እንግዲህ ተመልሰን የመጣንበት ምክንያት ምንድን ነው? እሱ እንደነገራችሁ ዳኒ ትንሽ አሞት ነበረ። ትናንትና ሌሊት ጀምሮ ሆስፒታል ነው ያለው። ስለዚህ ሄደን መጠየቅ አለብን ብዬ ስላሰብኩ ነው ማለት ነው በ ቪዲዮ የመጣውት ሩታንና አብርሽንም ጠርተራቸዋል። ክፉ ደግም ነገር ቢሆን ትንሽም ትልቅም ቢሆን ብዙ ነገር አሳልፈናልና ከነሱ ጋር ግዴታ እነሱን መጠየቅ አለባቸው ብለን ስላሰብን ነው ማለት ነው። ሐኪም ቤትም ከደረስንበት እንሄዳለን። ያው ይወጣል ብለውናል። ግን ደግሞ ከደረስንበት ደግሞ ሐኪም ቤት እነሱን ይዤ ለመምጣት ነው ወደዚህ የመጣውት። የምንደርስበት አይመስለኝም ጋይስ ምክንያቱም ትንሽ ትንሽ ማለት መሸጥ ነገር እያለ ነው። ክራውድድ ነው መንገድ። ስንደርስበትአ እስክንደርስ ምናምን ላንደርስበት እንችላለን። ካልደረስንበት ቤት ይሆናል ማለት ነው። ስለዚህ ዛሬ እንግዲህ ዳኒን ትንሽ አሞታል። ግሊኮስ ላይ ምናምን ነበረ ስትረስ ላይ ስለነበረ ትንሽ ህመም ላይ ነበረ እና ስትረሱም ነው ትንሽ የጎዳው ማለት ነው። ስለዚህ ዛሬ አብረ ነው ለመሆን አብረ ነው ያው ስትታመሙ ምንም ጊዜ ሰው ነው መድኃኒቱ ከመድኃኒት በላይ መድኃኒት ከመውሰድ በላይ ከሰው ጋር አብሮ ሲሆን ከሰው ጋር ሲጫወት ምናምን ጨዋታውን እንት ሲል ይረሰዋል ህመሙን ብዬ አስባለሁኝ። ሁላችንም እንደዛ ስለምናቅ ይሄንን ያው በቪዲዮ ማድረጌን ያው ይደብሯል ብዬ አላስብም። እኛ መሄዳችን ሰርፕራይዝ ባይሆንም ካሜራ ይዘን መሄዳችን ምናልባት ሰርፕራይዝ ሊሆን ይችላለ። እሱ እንግዲህ አብራችሁ እንደምትቆዩ ተስፋ እናድርጋለን። ዛሬ እንግዲህ ገና ቤት ነው ያለሁት እዚሁን ያለሁት እኔ እና ብርሽን ይመጣሉ ማለት ነው ከዚሁ ተያይዘን አብረን ወደነ ወደ ከዳኒ ጋር አብረን እንሄዳለን ማለት ነው። ዳኒሻ ጤናውን ስጥ። ደህና ሆነክ ድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ትንሽ እንዳልኳችሁ ስትረስ ውስጥ ስለነበረ ጭቀቱ ስለነበረ ነው የታመመው እና ለዛ ነው ደውልልሻቸው። ነሩተን ደውል የላቸዋለሁ። እዚህ እንገናኝም ብያቸዋለሁ። ይመጣሉ። ቶሎ እንዲያፈጥም ስግን ነገራቸዋለሁ። ሁሉንም ነገራቸዋለሁ። ወይ ደውልላቸው ዳኒ ህመም አይችልም። በነገራችን ላይ ዳኒ ህመም አይችልም በጣም ማለቴ ምግብ ላይ በጣም ሰነፍ ነው፣ እንደኔ ነው፣ ምናምን ህመም አይችልም። እንደ መጡ እኮ ምንድን ነው

በጣም ከመምት ገባ ግን ወቅቱ ነው የነበረበት ይመስለኛል። ዳኒ ስትረስ ነበረ ምናምንና ጨጓራውን አስነሳበት። ጨጓራው እንደዚህ ይነሳበታል ምናምን ግን በጣም ብዙ ጊዜ ሲጨናነቅ ያው ያለበት ነገር ጥሩ ስላልሆነ እኔ ደግሞ ከምን አንጻር አሰብኩት መሰለ፣ ይሄ ስትረስ ምናምን የመጣው ሰሞኑን በተፈጠረው ነገር ምናልባት ከሆነ ብዬ እናንተንም ጠርቻችሁ ከኢሳጋም ሰብሰብ ብለን ስንሄድ ያው በሽታውን ይረሳዋል በሚለው ግዴታችን እኮ ነው መጠየቅ። አይደለም ም ማንኛውም ሰው የታመመን መጠየቅ ፈጣሪ ነው የሚወደው ነገር ነው። እና መጠየቃችን እያስባለሁ ግን ደግሞ ምናልባት በኛ በእኛ አስተረሰ ከሆነ እኛ ነገሮችን ለቀናል። ከዛም በፊት ይሆናል ከውስጣችን ላይ አውጥተን ትተናል። እና እንደዛ ነገር እንዲኖርበት አንፈልግም። እኛም እኛ የሰው ደስታ እንጂ ምክንያት መሆን የምንፈልገው የሰው ህመም ምክንያት መሆን አልፈልግም። እና ከቻልሽ በደንብ ብታስረጅ ደስ ይለኛል፣ ው ከእኔ በላይ አሁን ለምሳሌ እነሱ ጋር ምንም ነገር አልተፈጠረም ምናምን ብሎ ከማስረዳት አንተ አብረኸኝ ሆነ ወይም ደግሞ አንተ ከአንተ አንደበት እንደዚህ አይነት ነገር ቢወጣ እሱ ቫሉ ይኖረዋል። ገባህ አይደለ? እሱ አብራችሁ እናንተ ምንም ነገር አልተፈጠረም ነገሮችን ልትተናል ማለታችሁ ለሱ ጥሩ ነው። ምኒልክ ገብተዋል በሽታ ላይ በሌላ በሌላ ምክንያቱም ሊሆን ይችላል፣ ግን ደግሞ ትልቅ የተፈጠረው ነገር ይሄ ነው። አብረን ነው አብረን ነበርን የነበረው ነገር ገባ አይደለም? የቀኑ የሚፈጠረው ነገሮች እሱ ስለሚያይ አንተ ሙላችንም ስለነበረን ስለምናይ ከዛ ነገር አንጻር ሊሆን ይችላል ብዬ አስቤ ነው። እኔ በራሴ ማለት ነው። ትላንትና ነው የገባው ሆስፒታል እና አሁን ሆስፒታል ነው ያለው። አይ ዶንት ኖ ወደ ቤት እየገባ ነው የሚሆነው። ትናንትና አብሬው ነበርኩኝ። አዎ

አንዳንዴ ያው የሰው ልጅ አለ አይደለ ዝም ብሎ ለአፉ ብቻ ይቅር ይቅር ይባባልና፣ ከውስጣችሁ አታወጡት። ጋሽ የሚመጣ ጊዜ ምናምን ሊሆን ከዛ አንግል ጭንቀት ውስጥ ገብተው ሊሆን ይችላልና እናንተም አሁን የጥፋተኝነት ስሜት ተሰምቶት ከዛ አንግል ነውና እናንተም በተግባር

ምጨነለበት ደቅርታ እንግዲህ ከምንም ነገር በላይ ስለሆነ ግን ያው ያደረገው ነገር በጣም ስለተሰማው እና ስለተጨነቀበት ነው። በዚህ ደረጃ እንግዲህ ጭንቀት ውስጥ የገባው ማለት ነው። ይህ ደግሞ የሚያሳየው ለእናንተ ያለውን ፍቅር ነው ለጓደኞቹ ያለውን ፍቅር ምናምን እናንተ ጋር ያለውን ነገር ነውና አብርሽ ስታገኘው ኮስተር ኮስተር የምትለውን ነገር በፈገግታ ቀይለንሻል። ሰዓት ስለነፈለ እንሂድ። ከመግባታችን በፊት አስቆምኳችሁ። ተተከታችሁ ረ እንግዲህ ያጋጥማል። ዳኒ ቤት ጋር ደርሰናል። እንግዲህ ይች ደረጃ ብቻ የምትቀረን ዳኒ ቤት ለመግባት እና ፋሚሊ ዳኒ ከነጥጌ ጋር የሚኖር ነበር። እንግዲህ ወቷል

እንዲሁም ዳኒ እንኳን ብረት ገብቶ እንኳን የሚበላ ሰው አይደለም። እንኳን አለም ታሙ፣ እሱም እሱ በግድ ካልጋት ነው። ሰላም ዳኒ፣ ሀይ

እኔ በራሴ የፈጠርኩት ነገር ል አለበት ነገር ነገር መፍጠር የለብኝም ነበረ። ግን የሰው ልጅ ነው፣ የሰው ልጅ ስህተት መስራታችን አይቀርም። ረድ ስህተት ተፈጥሯል። ግን በጣም ደስ የሚለውም ደግሞ ለዓይንም ለተመልካችም ለእናንተም ለሕይወታችሁ ደግሞ ደስ የሚለው የሁለታችሁ አንድ ላይ መሆን ነው እና በዛ ሰዓት ለተፈጠሩት ነገሮች ይቅርታ ብጠይቅም ግን ደግሞ በቃ በየቀኑ የማያቸው ነገሮች እናንተ አንድ ላይ ሆናችሁ ስትፖስቱ የሚታየው ነገር የሚሰጠው ህዝቡ ኮሜንት ምናምን አይቼ ያን ነገር ማድረጉ ልክ አልነበረም የሚለው ነገር በጣም ያስከፋኝና ሰሞኑንም አልወጣም ምናምን እያልኳቸው የነበረው ለዛ ነው። ከመጣችሁ አይቀር ማለት የምፈልገው ነገር ምንድነው፣ የዛኔ ላይ ተፈጠረው የዛኔ ላይ አደረኳቸው ነገሮች በሙሉ እሩታንም አንተንም ከልብ ኛኛው ያለ ይቅርታት ጠያቀን ሰላም አውርደናል። ግን ከጊዜ ወደ ጊዜ ስታያቸው ገባ አዳዲስ ነገሮች ይፈጠራሉና ዛሬ ላይ የማየው አብሮነታችሁ የማየው ደስታ ገባ አለ ሩታ ላይ የማየው ደስታ ከአንተ ጋር ስትሆን ያላት ነገር አንተም ደግሞ ለእሱ ያለ ነገር ከለት ወደ ለት ሳይ የዛን የፈጠርኩት ነገር ልክ እንዳልነበር እንድረዳ አርጉኛልና አብራችሁ መሆናችሁ አብራችሁ አንድ ላይ መሆናችሁ ነው የሚያምረው ደስም የሚያሰኘውና ያረኩት ነገር ልክ እንዳሉ መስሎ ተሰማኝ። በጣም እየጽጽት የነበረ እና እና እንውጣ ምናምን ነገር ጸጌ እኒዳ እና ብሽካ ምናምን ስትለይ መምጣት በቃ ከበደኝ። ማለት እናንተን ማየት እስኪ ከብደኝ ድረስ ነው ሚለ በቃ እንደዚህ አይነት ሁኔታ ላይ ሆናችሁ መጥቼ ማየት እናንተን ከበደኝ። ለዛ ነው አንመጣም ምናምን ነገር አልኳት እና በቃ አሞኝም ምናምን ነገር እዛችሁ እንደምትመጣ ጠቅምት እንዲህ እዚህ ሐኪም ቤት እስከ መግባት ድረስ በዛ ላይ ራስን እስከ መጉዳት ድረስ የሚያደርስ ነገር ነው እንዲህ። እኛ እኮ የዛን ቀኑ በቃ ይቅርታ ተባባለን፣ ሰላም ፈጠረን፣ አለቀ በቃ። እኛም የራሳችንን ህይወት መኖር ነበረብን፣ የራሳችንን ስራ እየሰራን መኖር ሆነ ማለት ነው። ይሄ ነው የተፈጣ እንጂ እና ለእኛ አንተን ውስጣችን ላይ የሆነ ነገር ይዘንብህ ምናምን አይደለም መቼም ማለት ነው። አንተ ግን የተረዳህበት መንገድ ይመስለኛል እኛ በጣም እንደበደልከን አይነት ስሜት ተሰምቶ ሊሆን ይችላል። ግን ደግሞ እኛ ትተነዋል ሁሉም ነገር። ራስንም መጉዳት አይጠበቅብህም። ምግብ እስካለመብላት ጨጓራ፣ ይህ ሁሉ በእኛ ምክንያት እንዲሆን አንፈልግም። እኛ የአንተ የሰላም ምክንያት ነው እንጂ መሆኑ መፈለገው ያንተ የህመ ምክንያት መሆን አንፈልግም። አሁን ቢሆን ማለት ነው። ስለዚህ ምናልባት አንዳንድ ጊዜ የሚያገናኙ ነገሮች ካሉ እንገናኛለን። አንዳንድ ጊዜ የራስ ህይወት ሲኖረ ኃላፊነት የሚባል ነገር አለ ስለዚህ እኔ እንደ አንድ ተቋም እኔም ባለትዳር ወደ መሆኑ ደልሻለኝ እና፣ ስለዚህ የራሳችንን ህይወት መኖር ያለብን ይመስለኛል፣ እና ለዛም ነው ይህንን ያልኩ የነበረው ማለት ነው። እንደገና ደግሞ ይሄ ውስጥ ላይ እንደዚህ ጽበት ስሜት ምናምን ከዚህ በኋላ እንዲሰማ አንፈልግም። አንዳንድ የሚያገናኙን ነገሮች ሲኖሩ እንገናኛለን። አለቀ በቃ ይሄ ነው መሆን ያለበት። የሰው ልጅ ወንድምነቱን ሊነጥቀው ማንም አይችልም። ስለዚህ አንተን ወንድምነት ለእኛ ልንክደውም ልንነጥቀውም አንችልም። ብዙ ነገሮችን አብረን አሳልፈናል። ጥሩ መጥሩ ነገሮችን አሳልፈናል በነበሩን ቆይታዎች። እንግዲህ ብዙ ነገርም እኛ ተምረንበታለን ከፈጣሪ ጋር። ስለዚህ አሁን ምንም እኛ አንተ ላይ የምናማርረው ነገር አይኖርም። መልካም ጊዜዎችም ብዙ አሳልፈናል። እነሱ ይበልጣሉ ከሁሉም ነገር ማለት ነው። እና እኛ ምንም የያዝንብህ ነገር የለም ሰላም ነው ሁሉም ነገርኛ፣ በእኛ በኩል ማለት ነው። እና ግን ደግሞ ትንሽ ራሳችንም ማራቅ ስለፈለግን ነው፣ በነገሮች ምክንያት ማለት ነው። ለዛ ነው እንጂ ሌላ ምንም ተፈጥሮ። አለማራቅ የፈለጋችሁት እኮ ይቅርታ ስላላደረጋችሁ ነው? ይቅርታ ስላላደረግን ሳይሆን፣ አሁን ምና ለምሳሌ ሩታ እንግዲህ አስረጁ የሁሉ ነገር ብዬ መረዳት ካቃተው አስረጁ እንጃም። አሁን አንተ ይሄን ሁሉ ተናግረ ካልተረዳን የሚንቢለው ይረዳኛል ማለት እንደዛ አይደለም። በእውነት እንደዛ አይደለም። በቃ የራሳችን የሆነ ጥሩ ታይም ማሳልፍ ነበረብን። ምን ረጅም ጊዜያቶች በጣም ላይ እናሱ ተደባብረን ነበር እና በቃ ይችን ቢያንስ ትንሽ ጊዜ እንኳን አብረን ጊዜ እናሳልፍ ምናምን ብለን እንጂ እናንተ ማራቅ ፈልገን ወይም ደግሞ ከእናንተ ጋር መለያየት ፈልገን አይደለም። እኔ አንተን ብቻ ሳይሆን ሁለታችሁም እኔ እንደዛ እንዲሰማችሁ አልፈልግም። ምክንያቱም በቃ ረ ይቅርታ ጠይቀናል። ይቅርታ ደግሞ ሁሉንም ነገር መተው ነው መሻር ስለሆነ ከዛ በፍቅር መቀጠል ነው ብዬ ስለማመን እንደኔ እንደዛ ነው እኔ የሚሰማኝ፣ እሱም እንደዛ ነው የሚሰማው። እና በዚህ ልክ ራስን መጉዳት፣ በዚህ ልክ መጸጸት ምናምን ተገቢ ነው ብዬ አላስብም። ስለዚህ ይቅርታ አላረጉልኝም የሚለውን ስሜት እንድትተወ እንፈልጋለን። ሁለታችን በጭራሽ እንደዚህ አይነት ስሜት የለም እኛ ጋር። በቃ አይ ቲንክ ይሄ ትንሽ እናንተ መራቃችን ለትንሽ ጊዜም ቢሆን ያ ነው ድብርት ይፈጥርብክ ወይ ልትጨነቅ ምናምን ያስቻለ ነገር ብዬ አስባለሁ። እንደዛ አይደለም ግን በቃ ለራሳችን ትንሽ ጊዜ እንስጥ ስለተባባለን እንጂ እናንተ ማራቅ ፈልገን ወይም ደግሞ ሌላ ነገር ይፈጠራል ማን ብለን አስበን አይደለም። ስለዚህ ከልባችን ይቅርታ ያደረግንልህ፣ ድጋሚ ይሄ ነገር እንዲፈጠር አልፈልግም እኔ በበኩሌ ማለት እንድትጎዳም እንድታዝንም ጸጸት እንዲሰማህም አልፈልግም። ስለዚህ ሁሉም ነገር ሰላም ነው፣ ከልባችን ይቅርታ ያደረግንልህ እንፈልግህ ነው ማለት ውስጣችሁ እንደዛ ከሆነ ሪል ያላችሁኝ ነገር ውስጣችሁ እያሰብ ያለው ደስ ይለኛል። ምክንያቱም እኔ ምን የሚጸጥተኝ ነገር የለም። ምክንያቱም ይቅርታ መጠይቀው አለብኝ። አሁንም ድጋሚ ይቅርታ እየጠየቅኳችሁ ነው። እኔ ግን ጀስት አብርሃም ሲያወራኝ እንደዛ ሲለኝ ጀስት በቃ ዲስታንስ እንደሚፈልግ ወይ መራራቅ እንደሚፈልግ ሳይ ቅያሜው አልወጣለትም ስላሰብኩኝ ነው። በቃ ድጋሚ ስትለኝ አይ እኔ ልቀር የምላት ገባሽ አይደለ? በቃ እኔ ልቀር እነሱ፣ ምክንያቱም በቃ ውስጣቸው ይቀር አላለኝ። ከአንገት በላይ ቅር ያላችሁ ስላሰብኩ ነበር። እንደዚ ጥቂት ሀሳብ በሰሪበት ደስ ይለኛል። አንቺ ስራ መጣሽ ነው ያለው ነገር ማለት ነው። አንቺም እንደሱ አይነት አስተሳሰብ ካለሽ እንግዲህ በጣም ከባድ ነው የሚሆነው። አይ ሁላችንም የምንረዳበት መንገድ ሁላችንም ይለያያል። ያያል እሱ የተረዳበት መንገድ ወይ የተለያየ ሰው የሚረዳበት የራሱ የሆነ መንገድ ይኖረዋል። እኔ አሁን እንደ ስህተት ከሆነ ሁላችንም የተለያየ ስህተቶችን ሰርተናል። ገብተዋል አለ ያንን ስህተት ግን ስህተት ለመስራት ፈልግን ሳይሆን በነበሩ አለመግባባት ምክንያት ነው ይሁሉ የተፈጠረው ገባህ። አለ ነገ ድጋሜ ያንን ነገር ውስጥ ላለመግባት ነው ይቅርታ ምንጠያየቀው ነገ የተሻለ ደስተኛ ሆነን የምናልፍበትን ጊዜ ለመፍጠር እንጂ መልሰን ስተት ውስጥ ለመግባት አይደለም። ገብተዋል አለ ይቅርታ ከተባባልን በኋላ የሚመጡት ነገሮች ጥሩ ናቸው ብዬ አላስብም። ወይም አንተም ጤናህን ታጣለህ። ገባ ሰውንም እዚጋ ያለውን ሰውም በጣም ይረብሻል። ያንተ ደህና ለመሆን ያንተ ደስተኛ ለመሆን ሁላችንንም ይረብሽናል እና ምናልባት ከኔ ብትሰማው ከኔ አንድ በት ብትሰማው እና ከነሱ አንድ በት ብትሰማው ይለያያል፣ በጣም ይለያያል እና እኔ ደግሞ ከነሱ አንደ በት ብትሰማው ይሻላል። እኔ ተረድቻቸዋለሁ፣ በበኩል አሁንም ሳይናገሩ በፊት ገና ያኔ በተፈጠረው ነገርም በአንዳንድ ነገሮችም አወርተናል። አለ የነበረው ነገር እኔ ረዳዋለሁ። ሪሌሽንሽፕ ውስጥ ናቸው። ጊዜ ያስፈልጋቸዋል። የራሳቸው የሆነ ጊዜ ያስፈልጋቸዋል። ስለዚህ ይቅርታ ካለማድረግ ምናምን ነው ብዬ አላስብም። ገብተዋል አለ የምትረዳበትን መንገድ ልክ ነው ብዬ አላስብም። አንተም ስተት ነው የሰራሃል። ይህንማስበው ማለት የተረዳሃበት መንገድ ልክ ነው ብዬ አላስብ። በማውራት ምናምን ነገሮችን ማስተካከል ይቻላል። ከዛ በላይ ደግሞ ገብቶሃል። ከዛ በላይ ከመጎዳት ከመታመም ነገሮችን በውስጥ ከመያዝ በላይ እንደዚህ አውርተን ሲሆን ይሻላል፣ በውስጥ ይቀልልሃል ለማለት ፈልጌ ነው እና ብዙ ስህተቶች ተሰርተዋል፣ ግን ደግሞ ያለፈውን ነገር ወደዚህ መመለስ አንችልም። ራስን በሰጠት መቅጣት ምናምን ልክ ነው ብዬ አላስብም። ያመጣዋቸውም ከልብህ እንድታዳምጣቸው እና እንደዚህ በስልክ ሲሆን ወይም ደግሞ በስም አበለው ሲሆን ስሜቱ ይለያያል። እናንተ አጠገብ ላጠገብ እንደዚህ እየተያየን አይን ላይ እየተያየን ሲሆን ነው ጥሩ ለማውራት ለስሜቱ። ለምን ማለት ነው ሰው ታሁማ መጎዳት አይጠበቅም። ገባ ደህና መሆንህ ነው ለአንተ ጥሩ ነገር ነው ያወራሹ በጣም ይህንን እዚህም ይዘሽን መምጣትሽ ምናምን ደስ ይላል። ማታም ስደውልኝ እና ፎቶ ስትልክልኝ በጣም የእውነት መህም ቦታ ስለነበርኩኝ ነው እንጂ ብገኝ እና መኪና አግኝቼ ብገኝ ደስ ይለኝ ነበርና ማታ ግን በጣም ደስ ያለኝ ነገር ቢኖር አንዱ ማለት ነው የእውነት ያው ህመም፣ ቅድም እንዳልኩ ምን መሰለ፣ ፈጣሪ ሲወደህ ነው የምትታመመው። ማለት ጥላቻ አይደለም ግን ባ ከፈጣሪ ጋ ያለው ንክኪ እሱ ሲወደህና የሰራው መጥፎ ነገር ምናምን ሲማርልህ ነው ገባ፣ አንድ እሱ ነው። ሁለተኛ ነገር ግን አንድ ደስ የሚለው ነገር ለወንድምህ ይህን ያህል መስዋዕትነት፣ ማለት ያው ጨጓራ ማለት ብዙ ጊዜ ሚጥሚጣ ይሄ የሚያቃጥል ነገር ምናምን ከመብላት ምናምን ሳይሆን ውስጥ ሲሰማው ሲጨነቅ ምናምን፣ ከዛ ዶክተሯም እንዳለችህ ከሆነ እንደነገረችህ ጽጌ፣ ያው ብዙ ትጨነቃለህ ምናምን ብላ ነውና፣ እሱም ደግሞ መንስኤው ባለፈው በተፈጠረው ነገር ይሄ ሁሉ ረብሻና ውዝግብ በእኔ መጣ ነው ብለህ ስላሰብክ ነው። ገባህ? አላደረከውም፣ ግን ከውስጥ አላደረከውም፣ ግን የሆነው ነገር እንዳጋጣሚ በእኔ ሰበብ ነው ብለህ ስላሰብክና በጣም ስለተጨነክ ለጓደኞችህ ለወዳጆችህ ብለህ ማለት ነው። በጣም የእውነት አንተ መደነቅ ያለብህ ወንድማችን ነው እንትን ነው ይገባል። እኔም በነገራችን ላይ ኮንፈርተብል አልሆንኩኝም። አብርሽ ትንሽ ኮስታራነህ ምናምን ለእናንተ ሊመስላችሁ ይችላል። እኔ ግን አታሽጋብኝ። በአጠቃላይ ኮስታራነህ ያልኩት ምን መሰለህ አንዳንዴ በደንብ ከዚህ በፊት የምትጫወተው ምናም ነገር ትንሽ ስትቀንሰበት በእርግጥ እውነት ነው። ትንሽ የተኮራረፈ ሰው በአንዴ ኤሌክትሪክ አይደለም ስታገናኘው ወዲያው መብራት እንደሚመጣው ማለት ነው። ትንሽ የሰው ልጅ ውስጡን ማሟሸት ይፈልጋል። ይገባኛል። ግን ከልብ ሳየው አልመሰለኝም። ምን የራሱ እና ከልብ በቃ ያው እሱም ውስጡን ንጹህ አድርጎ ከዚህ በኋላ ያሉትን ነገሮች ለመቀጠል ላይፍ ነው። ይገባኛል። ሁለታችሁ ትዳር በመያዛችሁ ከጀማው መለየት የሚባል ነገር የለም። ገባ ትዳራችሁ ሌላ ላይፍ ነው። ከዛ ደግሞ የጓደኝነት ላይፍ ደግሞ የሚባል ነገር አለ ረዳችሁ ሳቢን አለ አሁን መራቅ ምናምን የሚባለው ነገር አያስፈልግም። ኦልሬዲ ሰው ይወለዳል። ሲወለድ ብቻውን ነው፣ ሲሞት ብቻውን ነው። ሁለቴ ብቻ ከዛ በኋላ ያለው ምንም ላይ ይሁን ከሰው ጋር ነው የሚሆነው ትዳር ላይም ሆነ ስራ ላይም ሆነ ጨዋታ ላይም ሆነ ምንም ነገር ላይ ስለዚህ ሀዘን ላይም ደስታ ላይም ሰው ያስፈልገዋል። ትዳር ስለያዛችሁ ብቻ ትንሽ ራቅም የሚባለው ነገር አያስማማኝም። ለእኔም ማለት ነው አደለ? ለምን ነገ ደስታ ይመጣል። ደስታውን አንድ ላይ መካፈላለብን። ምንኖርባት ዓለም የደስታም የሀዘንም ናት። ሀዘን ይመጣል፣ አያምጣብንና ማለት ነው። ሀዘን ሊመጣ ይችላል። ሀዘኗንም አንድ ላይ ተባብረን ማሳለፍ አለብን። ከዛ ከዛ እንግል ነው። ስለዚህ ውስጣችንን ነፃ እናድርገው። ብዙ ነገር ይጠብቀናል። ወዳጆቻችንም ደግሞ ብዙ ነገር ከኛ ይጠብቃሉ። ከኛ የበለጠ ደግሞ ሁለትና ሶስት እርምጃ ደግሞ ለወዳጆቻችን አለ። ወዳጅን ማስደሰት ደግሞ ራስን እንደማስደሰት ነው። ፈገግታ ሰደቃ ነው፣ ምጽዋት ነው ሰው ስለዚህ ነገ ከነገ ወዲያ ለእነሱም ደስታ አሪፍ አሪፍ ነገር ይዘንላቸው እንድንቀርብ፣ እኛ ዝች ጋር መጀመሪያ ውስጣችን ሰላም መሆን አለበት። ስለዚህ ከልባችን ተባካችሁ፣ ከልባችን ሁላችንም እንትንበል ይገባኛል። ከልቡ እንትን እንዳለ ይገባኛል፣ ግን እስኪ ዛሬ ጋር እንትን በልለት በቃ እጠብለት በደንብ አፉን እንባባል ሁላችንም፣ ይከርበትልህ። ቆይ ከዚህ በላይ ይቅርታ መጠየቂያ እንትን ነው። ሁላችንም አትቀፍ ብዙ ይቅርታ አድርግላት ምን ያረግላ እንደሚ ለማንኛውም የመጣውን ምግብ ትበላለህ ወይ? ብሉብህ ላይ ጥግበላደማድ በላይ ያወቅሽ ሲጀመር ለራሳችሁ እንዳመጣችሁ ገብቶኛል። ሲመርጡ ሁላ ማለት ነው እንትን ኧረ ለጨጓራ ችግር እሱ እኮ አይበላም እያለች ተስፋ እንደቆረጠ ሰውረት በነገራችን ላይ የሰው ልጅ ሲታመም የሚያስፈልገው ከምግብም ከምንም ከመድኃኒትም በላይ ሳትስፋክሽን ደስታ ነው። ይሄ ሰው ጓደኞቹ ሲመጡ እኔ በፊት አስታውሳለሁ፣ ሲያመኝ ምናምን በቃ የእናቴ እንዲህ እንትን ውስጥ ገምቼ እንዲቅፍዝ የሆነ በቃ ደስ ይለኛል፣ ህመሙ ላይ ይጠፋኛል። ከህመም ጓደኞች ተሰብስበው ሲያጫውቱት ምናምን አሪፍ ነው። ዛሬ እዚሁ እፏ ብለን እናመሻለን ምናምን መሄድ የለም። አንቺ ብቻሽን ብትመጪ ልጅ ነበር፣ ብቻን ብትመጣት የለም። ሁለታችሁም ስለመጣችሁ መሄድ የለም፣ እዚሁ ነው። ሞያ የለሽም እናቃለን። ቡና ምናምን ታፊ ያለሽ ሩጥ ሩጥ ብለሽ ሲኒ ጀበና ምናምን። እንደዚ አይነት ነገር ስለተፈጠረ በእውነት በጣም ደስተኛ ነኝ። ነገሮች ቀጠሉም አልቀጠሉም ግን እኛ ሰላም መሆን አለብን። ከማንም ጋር ተጣልታችሁ አትለያዩ። እኔ የሚያስጠላኝ ነገር ነው። እውነት ለመናገር ከማንም ጋር ይሁን ከቤተሰብ ጋም፣ ከቦይፍሬንድ ጋም፣ ከገርፍሬንድ ጋም፣ ከምን ጋም ቢሆን በጸብ አትለያዩ። ሰው ሰላም ሆኖ መለያየትን የመሰለ ነገር የለም። ነገ በሕይወታችን እንደሚያጋጥመን አናውቅም። ሰው ይህንን ነገር ስላደረግኩኝ በጣም ደስተኛ ሁልጊዜም በመሳቅ ውስጥ በመጫወት ውስጥ

ደስተኛ ነኝ ይሄ ነገር በመፈጠሩ። እናንተም ቤተሰቦቻችን ይህንን ነገር እንደምትፈልጉት፣ ሰላምን እንደምትፈልጉ፣ መዋለዳችንን ሞር ክሎዝ መሆናችንን እንደምትፈልጉ ተስፋ አደርጋለሁኝ። ደስተኛ ብቻ የሆነ ደስታን ብቻ ይዞ የሚያመጣልን ነገር እንደምንሰራ ተስፋ እናደርጋለን እኛ እግዚአብሔር ይርዳን። እናንተም ደግሞ ለምትሰጡት አስተያየት ለምትሰጡት ነገር በሙሉ በጣም እናመሰግናለን። አብራችን ሁ ስለነበራችሁ ቴንኪው። ሌላ ነገር ካለ በመጨረሻ በመጨረሻ ማለት የምፈልገው ነገር ምንድን ነው? ዛሬ አሞኝ ስለመጣችሁ እንደገና ደግሞ ከልብ ይቅር ስለተባባልንም በጣም ደስ ብሎኛል። ምክንያቱም ባለፈው ብያሉ ያለንበት ወቅት የጾም ወቅት ነው እና እኔም ከልቤ ነው ይቅር አስጠይቃችሁ እግዚአብሔር የሚያውቀው ጀስት፣ እናንተም ደግሞ አሁን እንዳላችሁኝ ከልባችሁ ይቅር የተባባል ነው እና ልቤ ንጹሕ ሆኖ ነው እና ከዚህ በኋላ የሚኖረን ነገር ጓደኝነታችን ኤቭሪቲንግም ተደዋውሉ እንኳን ለመጠያየቅ ልባችን ንጹሕ መሆን አለበት። እዚሁ ላፈጥር ነው። ዋው ግራ ነው ይፍራ ለኔ ለኔ አመጣችሁልኝ። ታዲያ ሾርባ ነው፣ ችግር የለም። ቴምር ካለ ወቂ ነው እንጀራ እበላለሁ። ቸኪሽ ይቅርታ አቋረጥኩ፣ ሶሪ። እና ደስ ብሎኛል። በነገራችን ይሄ ራሱ ለሕዝቡ ብዙ ነገር ያስተምራል ብዬ አስባለሁ። የኛን አብሮነታችንን የእምነት ልዩነት ምናምን የለም እኛ ጋር ብሄር ምናምን አይደለም። እኛ ሰው መሆናችንን ያሰባሰበን እና ደስ የሚል ነገር ነው ስለመጣችሁ ደስ ብሎኛል። ያው ያመጣችሁት ልበሉት ስለሆነ ብሉት ማለት ፈልጋለሁ። አመሰግናለሁ።